ቤዛ እንግዲህ ያው ከመኪና አደጋው ተርፋለች ያው የገጫትም እንግዲህ በጣም የሚያፈቅራት በጣም የሚወዳት እሷ ግን አታውቀውም። እሱ ደግሞ ገና ሲያት አውቋታል ማለት ነው። በማግኘቱም በጣም ደስ ብሎታል። እናቴ እንኳን ተጣላሁሽ እያለ ሲያመሰግናት ነበረ። ዳጊና አቤልም ተጣልተዋል። ምክንያቱም ዳጊንም ጽዮንንም ወጥመድ ውስጥ አስገብቷቸው እንደፈለገ ማሽከርከር ነበር የፈለገው ነገር ግን ዳጊ ሁሉንም እውነታ ለጽዮን ነግሯታል። ጽዮንም ለጊዜው ብትከፋም ያው ዳጊን ተደርተዋለች። ዳጊ እንግዲህ መልካም ይሆናል ብሎ ነበር ያደረገው ማለት ነው። እንግዲህ አቤል ያፌትን የወጋው እሱ ነው። ነገር ግን ያው ዳጊ እንደወጋው አስመስሎ ብናገር ማን እንደሚያዝ ታውቃለህ? ብሎ ወጥመድ ውስጥ አስገብቶታል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ፣ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ያለን ጥግ ሁሉ ሰላማችሁ ብትረፍረፍ ይበልልኝ። ሙስሊም እህት ወንድሞችም ሰላም ሰላም ብያለሁ፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ የምትመጡ ሰብስክራይብ አድርጉኝ። አረ ተው፣ ሰብስክራይብ እያረጋችሁ አበረታቱኝ፣ የምር ማለት ላይክም አድርጉ ቪዲዮ ስታዩ ላይክ ማድረጋችሁን አትርሱ ሀገራችንን እያሳየኋችሁ እየስጎበኘኋችሁ አለ በዚሁ አጋጣሚ እንደተለመደው እንግዲህ ዛሬም በአዲስ ቪዲዮ ማየት መጥቻለሁ ቪዲዮውን እስከ መጨረሻው ተከታተሉ ሀረግ ተከታታይ ድራማ ተለቋል እንግዲህ ባለፈው ክፍል ላይ ያለቀው ጽዮን እንግዲህ ቅርታ ኤፍራ ወይ ጉድ አመላሴ የተለቀሰችው ኤፍራታ ናት መቼስ ቤዛን እንግዲህ መኪና አደጋ ደርሶባት ነበረ ነገር ግን ያው ቤዛ አለች ያው ጭንቅላቷን ቢያዞራትም የከፋ ጉዳት አልደረሰባትም። ሰውየውም ያው በጣም ነበር እየደነገጠው የገጫት ሰውዬ፣ ማለት ነው። እሱም እንግዲህ ተንከባክቦም ብሎ ከቤት አድርሶ በደንብ አውርቷት ተግባብተው ሄደው የሄዱ ማለት ነው። እሷ ግን አላወቀችም። እሱ ከዚህ በፊት እንግዲህ እንደሚያውቃት ያው ወደፊት ሁላችንም የምናውቀው ነው የሚሆነው ማለት ነው። ፎቶዋን እንግዲህ ግድግዳ ላይ ለጥፏል። እኔ ፍልቅልቅ የኔ ሳቂታ እያለበት በጣም ነው የተመሰጠባት ማለት ነው። እና እናቱንም ሲያመሰግን ነበር። እንኳን ተጣላሽ ያሁ እንግዲህ አንዳንዴ ከሰው ጋር ስንገናኝ በአጋጣሚ ነው፣ ስንለያይም በአጋጣሚ ነው ማለት ነው። እና እንግዲያው ቤዛ በመትረፋ በጣም ደስ ይሆናል። ብዙዎቻችሁ ቤዛ ከሞተች ያስጠላል። ቤዛ አደጋ ከደረሰባት አሁን ራሱ በጣም ነበር የደበረኝ። የተረፈች ራሱ አልመሰለኝም ነበረ። ነገር ግን ምንም አልሆነችም አለች ማለት ነው። ከዛም እንግዲህ ያው የእሱ ቤት አድርሷት ቤት መግባት ፈለገ። ቤት ገብቶ ቁጭ ብሎ ሉሊት ትመጣለች ማለት ነው። ሉሊትም እንግዲህ ባየች ነገር ትገረምና ያው እንግዲህ ታያለች። ቤዛም እንግዲህ ምንም ብትላት ሊሄድ መሄድ አለብኝ ብሎ ሲነሳ፣ እኔ ስመጣ ነው እንዲህ የምትሄደው? እሷ ቤዛም ቀበል ብላ ድሮንም ሊሄድ ፈልጎ ነበረ፣ እኔ ነኝ ትንሽ እንዲቆይ አድርጌ ያስቆየሁት ብላ ትነግራታለች ማለት ነው። እሷም እንግዲህ ከሄደ በኋላ ቆይ አንቺ እኔን ማሳቃቅ ነው እንዲህ የምትፈልጊው? ከኔ ምንድነው የምትፈልጊው? የገዛች ሉሊትን ትናገራታለች። ከዛም እንግዲህ ያፌት እፍረት ለማስደሰት ማስደሰት እንግዲህ ደፋ ቀና ብሎ ራት ያዘገጃጃል ማለት ነው። ራቱን አዘገጃጅቶ የኔ ንግስት፣ የኔ ፍቅር፣ የኔ ማር እያለ ይጠራታል። እሷም እንግዲህ ከፎቅ ቀስ እያለች ትወርዳለች። ወርዳም እንግዲህ ቆማ ይሄ ሁሉ ለምን አስፈለገ ብላ ስትጠይቀው እሱም ትዳራችን ሙሉ መሆኑን ለእሱ ማረጋገጫ ነው ብሎ ይላታል። እሱም እንግዲህ እሷም ግን ናታን ወንድም ነው አደል? እንዲህ ብላ ትጠይቀዋለች። እሱም ወሬ ለማስቀየስ ሌላ ወሬ ይወላል ያወራል። እሷም ደግሞ ይህን ወሬ ለማስቀየስ ነው ባለፈው ሰክረ ብዙ ነገር ስትል ነበር። እሱም ቀበል ብሎ ናታን መቼም ወንድሜ እንዲሆን አልፈልግም አደለም፣ ለእኔ ለጠላቴ እንኳን አልመኘውም ይላታል ከዛም እንግዲህ እኔ ንግስት እንደምትወጁ ራቱን ተስፋ አድርጋለሁ አልወደሽም እንግዲህ እሷም እንግዲህ ያው በፊት ናታን የጋበዛትን እያስታወሰች በጣም ትራለች እስከ መቼ ነው እንደዚህ የምቀጥለው እስከ መቼ ነው በዚህ መንገድ የሚሄደው እስከ ናታንስ እስካሁን ድረስ ይጠብቀኛል ከዚህ ስወጣስ ፍቅሬን ይቀበለኛል አይቀበለኝም እስከ መቼ ነው በዚህ ነገር በማስመሰል የምቀጥለው እያለች ከራሷ ጋር ብዙ ስታወራ ያፌትን ፍጥጥ ብሎ ያያታል እሷም በደንብ ታወራለች በነገራችን ላይ ይሄን ያክል መሄድ የለበትም ምክንያቱም በቃ ብዙ ነገር ሰብስባለች ብዙ መረጃ ከእጁ አለ አሁን ያፌት ወደ ፍርድ መቅረብ አለበት በቃ እንግዲህ አሁን ናታን እንግዲህ አሁን ወደ ፍቅር ጠጋጠጋ እያለ ነው። ስለዚህ ኤፍራታ ፍራታ ልትቀማ ነው። ያን ያቺ ልጅና ናታን ከተፋቀሩ ደግሞ ሌላ ጣጣ ነው ይዞ የሚመጣው። ስለዚህ ኤፍራታ ወጣ ብላ ከዛ እውነታውን መጋፈጥ አለባት። አሁን ብዙ ነገር አውቃለች። ናታንና እና ያፌት ወንድማማቾች እንደሆነች አውቃለች። ከዛም በበለጠ ብዙ ነገር ስላወቀች ከዚህ በላይ እዛ መቀመጧ አስፈላጊ አይደለም ማለት ነው። እንግዲህ ያው ጽዮንም እንግዲህ ያው ዳጊ እውነታውን ሁሉን ነገር ነግሯታል፣ ምን ምን እንዳደረገ እሷም። እንግዲህ ግዴታ አቤልን ማግኘት አለብን ብላ ከዳጊ በላይ ከዛ ዳጊ ብቻ ሄዶ ሁሉን ነገር ያው ከዚህ በላይ አጎቴና ጽዮን ሲሰቃዩ ማየት አልችልም። እነሱ በጣም ይዋደዳሉ፣ በጣም ይፈቀራሉ። ስለዚህ ሁሉን ነገር ላጎቴ እነግረዋለሁ ብሎ ለአቤል ሲነግረው አቤልም ብድግ ብሎ እንግዲህ ሁሉን ነገር ያስፈራረዋል። ዳጊም እንግዲህ ጥሎት ይሄዳል። ዳጊ ያለውን ነገር እውነታውን ለአጎቱ ቢነግረው እንደሁም የተሻለ ነው። ምክንያቱም የፎቶውም ኤዲት የተደረገ ነው፣ ጽዮንን ወጥመድ ውስጥ ለማስገባት ነው። ስለዚህ በአንድ ነው ተስፋ የቆረጠው ቢኒያም ማለት ነው። ቢኒያም መጀመሪያውንም በእርግጥ የተቀራረቡበት መንገድ የውሸት መንገድ ቢሆንም ያ ውሸት ግን ወደ እውነት ተቀይሮ ተፋቅሯል። ለሷም እንግዲህ አፍቅሯለች፣ እሱም አፍቅሯታል። ነገር ግን ባንዴ እንደዚህ ተስፋ መቁረጥ የለበትም ገኒም የኢፍራታና የናታንን ፍቅር አታይውም? እንዲህ ከዚህ በኋላ ጽዮን የምትባል ሰው የለችም ብሎ ሲነግራት በጣም እየመከረችሁ ነበር። መታገል አለ። አንዳንዴ ሳንታገል ቁጭ ብለን ነገሮች እጃችን ላይ እንዲገቡ መጠበቅ የለብንም። በጣም ብዙ ውጣ ውረዶች፣ በጣም አስቸጋሪ ነገሮች ሊገጥሙት ይችላሉ። ያንን ወጣ ውረድ ታግሰን ካልታገልነው ማንም ሰው ከኛ ጎን ሆኖ የኛ የሆነውን ነገር ሊሰጠን አይችልም። የኛ የሆነውን ነገር ማግኘት የምንችለው እኛ ራሳችንን። ስለዚህ ቢኒያም ባንዴ የተስፋ መቁረጥ የለበትም። ቢያንስ አንዳንዴ መጠራጠርም እኮ ጥሩ ነው። ያልጠረጠረ ተመነጠረ ይባል የለ። ስለዚህ አንዳንዴም ተቀናቃኝ ሲኖርም ጥሩ ነው። የበለጠ ፍቅርን ያጠናክራል፣ ይባላል። እና ቢኒያም እንደዛም ብሎ ቴክስት መጻፍ አልነበረበትም። ያው እንግዲህ ያው ዳጊ ስለሚያውቅ እውነታውን ዞሮ ዞሮ ያው ድራማውም ረዘም እንዲል ስለሆነ ይታረቃሉ ብዬ ተስፋ አደርጋለሁ። መታረቅም አለባቸው። ታርቀው ኤፍራታንና ናታንን ወደ አንድ መመለስ አለባቸው። ያንዱ ችግር ሲያልቅ አንዱ እየተደራረበ እኛ ራሱ እኮ ታመምን፣ ተቸገርን እንዲህ የስንቶቹን ሐዘን ሲያለቅሱ አልቅሰን፣ ሲስቁ ስቀን፣ ሲደሰቱ ተደስተን ሆነኮ ነገሩ። ስለዚህ ዳጊ እውነቱን ለፂዮን እንደነገረ ላጎቱ መንገድ አለበት የምትሉ በላይ ከዓ